የሶማሌ ላንድ ወደብ እርግጥ ሆኗል። ሳውዲ አረቢያ እጇን አስገብታለች። ሰላም፣ ጤና ይስጥልን ውድ የአዲስ አገልግል ቤተሰቦች። በዛሬው ዳሰሳችን የሶማሊያው ፕሬዝዳንት በአዲስ አበባ ፍቅር ወድቀዋል። ምስጢራዊ የአብዱራህማን አብደላ ጉዞና ፋይዳውን እንተነትናለን። አብራችሁን ቆዩ። ኢሮ ተብሎ የሚጠሩት የሶማሌላንድ ፕሬዝዳንት ፕሬዚዳንት አብዱራማን ሙሐመድ አብዱላሂ እንዴት አዲስ አበባ መጡ? አዲስ ስታንዳርድ የተሰኘ የድረገጽ ሚዲያ ለዚህ እንዳለው የኢትዮጵያ መንግስት ባደረገላቸው ጥሪና ጉትጎታ ወይስ ራሳቸው ኢሮ ጥያቄ አቅርበው ለሶማሊላንድ መሪ እንዲሆኑ ስራ ከተጀመረበት ጊዜ አንስቶ መረጃ ያላቸው ወዳጆቻቸው ከፍቷቸዋል። እሳቸው መጨረሻቸውን አዲስ አበባ አድርገዋል። አዲስ አበባ የመጡትም በራሳቸው ጥያቄና በገፊ ምክንያቶች ነው፣ ሌላ ምርጫ የለም ብለዋል። ከኢትዮጵያ ጋር የባህር በር ውል አስመልክቶ የመግባቢያ ሰነድ እንደፈረሙ ከስልጣን የተነሱት ፕሬዚዳንት ሙሳ ባሂ ስምምነቱን ከመፈጸማቸው አንድ ቀን በፊት ጅቡቲ ነበሩ። በጅቡቲ ከሐሰን ሼ እና እስማኤል ጉሌት ጋር በመከሩ ማግስት አዲስ አበባ ሲገኙ የተቀበሏቸው ጠቅላይ ሚኒስትር አብይ አህመድ ነበሩ። ይህን የሚያስታውሱት ጢሮ ሲመጡ እንዴት አብይ ያልተቀበሏቸውም የሚል ጥያቄ አስነስቷል። ሙሳ ባሂ ኢትዮጵያን የባህር በር ባለቤት የሚያደርገውን የመግባቢያ ሰነድ መፈረማቸው እንደተሰማ ግብፅ፣ ኳታር፣ ቱርክ፣ ሶማሌና እንደ አቅሚት ኤርትራ በአንድነት ተነሱባቸው። እነዚህ ሀገራት አድመው ደግሞ በሶማሌላንድ ምርጫ እጃቸውን ከተቱ። የሶማሌላንድ ፕሬዝዳንት መጨረሻቸውን አዲስ አበባ ለምን አደረጉ? ተሰናባቹ ፕሬዝዳንት ሙሴ ባህ አብዲ በሶማሌላንድ ምርጫ እንዴት እንደተሸነፉ የሚያጋልጡት እንደሚሉት ኳታር፣ ግብፅና ጅቡቲ ብቻ ከ30 ሚሊዮን ዶላር በላይ ለአዲሱ ፕሬዝዳንት አብዱራማን ሙሐመድ አብዱላሂ ኢሮ የምርጫ ዘመቻ ይውል ዘንድ ለግሰዋል። በሶማሌላንድ የጎሳ መሪዎች፣ የሃይማኖት አባቶችና ታዋቂ ሽማግሌዎች ተጽዕኖ አላቸው። ይህንኑ አገባብ በመጠቀም ኢሮ በምርጫ ሲያሸንፉ እስከ 5 ሚሊዮን ዶላር ድረስ በተዋረድ የሚከፋፈሉት ገንዘብ ታደላቸው። የተጠቀሱት የማህበረሰብ ክፍሎች በውጤቱ አብዱረማን መሐመድ አብዱላይ ኢሮ 65 በመቶ ድምፅን አግኝተዋል ተብለው ስልጣኑን እንዲረከቡ ሰሩላቸው። ይህ የሆነው ተሰናባቹ ፕሬዝዳንት ሙሴ ቤአብዲ ከኢትዮጵያ ጋር የባርበር የመግባቢያ ሰነድ መፈራረማቸውን ተከትሎ ነው። ከላይ የተቀመጠውን የምርጫ ድራማ ያጋሩውን ዶክተር ኢስማኤል ጎርሴ ሶማሌ ዲሞክራቲክ ፓርቲ ካውንስል ሊቀመንበር ናቸው። የሚመሩት ካውንስል በኢትዮጵያ አንድነትና ብሔራዊ ጥቅም ጉዳይ አይደራደርም። የፖለቲካል ሳይንስና ጂኦፖለቲክስ ባለሙያ ሲሆኑ በአሜሪካ ዩኒቨርሲቲ ኦፍ ሴንት ቶማስ ሴንት ፓውል ሚኒሶታ ያስተምራሉ። ጉዳዩን በቅርብ እንደሚከታተል ተወላጅና በሶማሌላንድ መንግስት ውስጥ ካሉ ከፍተኛ ባለስልጣናት ጋር ካላቸው ግንኙነት ተነስተው ለአዲስ ሪፖርት የሶማሌላንድ ፕሬዚዳንት ሂሮ ከሁለት ሳምንት የምሬት ቆይ

እጅ ሰጥተዋል ብለዋል። አብዱራህማን መሐመድ አብዱላሂ በኃላፊነታቸውና በስም የተዘረዘሩ የካቢኔ አባሎቻቸውን ይዘው አዲስ አበባ የገቡት በራሳቸው ጥያቄና በርበራ ላይ እየተደረገ ባለው ኢንቨስትመንት ግፊት የተነሳ አማራጭ አልባ በመሆናቸው የተነሳ መሆኑንም አክለው ገልጸዋል። ኢሮ እንደተመረጡ ግብፅ፣ ሳውዲ፣ ኳታር ተመላልሰዋል። ይሁን እንጂ ኢትዮጵያ አልመጡም። በዚህ ሳቢያ ከሶማሌላንድ ምሁራን፣ አክቲቪስቶችና ፖለቲከኞች እንዲሁም ነዋሪዎች ለምን ኢትዮጵያ ሄዱም የሚል ጥያቄ ይነሳባቸው እንደነበር ዶክተር ዶክተር እስማኤል ጎርሴ ያስታውሳሉ። እሳቸው በተገኙበት የውይይትና ክርክር መድረክም የሀሳብ በገሃድ መነሳቱ ይነገራል። ኢሮ በመጨረሻ ለምንና እንዴት አዲስ አበባ መጡ? አንዳንድ ሚዲያዎች በኢትዮጵያ መንግስት ጥያቄ ወደ አዲስ አበባ ቀኑ ያላቸው የሶማሌላንድ ፕሬዚዳንት አመጣት ከስር መሰረቱ ያስረዱት ዶክተር እስማኤል ጎርሴ ፕሬዚዳንቱ አዲስ አበባ ከመግባታቸው አንድ ቀን በፊት ለ17 ቀናት አረብ ኤምሬትስ ነበሩ ይላሉ። መረጃና ማስረጃ በማጣቀስ አንዳንድ ሚዲያዎች የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ኢሮ በኢትዮጵያ ጥያቄ ወደ አዲስ አበባ እንደመጡ ለማስመሰል እንደፈለጉ ፈጽሞ እንደማይገባቸው ያስታወቁት ዶክተር እስማኤል ጎርሴ ፕሬዚዳንቱ ኢትዮጵያ ገንዘብ አፍሳው ባስመረጧቸው አገራት ፍላጎት መሰረት የመግባቢያ ሰነዱን አንቀው ከኢትዮጵያ ጋር ያላቸውን ግንኙነት ወደ ኋላ ብለው ከከረሙ በኋላ ወደ ኢትዮጵያ የመጡት ከኤምሬትስ የሁለት ሳምንት በላይ ቆይታቸው በኋላ መሆኑ ብዙ ጉዳዩን ወለል አድርጎ ያሳያል ባይ ናቸው። የተባበሩት አረብ ኤምሬትስ ኢንቨስትመንት ለኢትዮጵያ ያለው ጠቀሜታ የተባበሩት አረብ ኤምሬት ወይም አቡዳቢ ንብረት የሆነው ዲፒ ወርልድ በበርበራ ወደብ ከ442 ሚሊዮን ዶላር በላይ ኢንቨስት ማድረጉ የበርበራ ወደብን በቀጥታ ከኢትዮጵያ ጋር ለሚያገናኘው የባቡር መስመር ግንባታ 3 ቢሊዮን ዶላር ማውጣቱ ከኢትዮጵያ ጋር ለመነገድ እንጂ ለሌላ ተግባር ባለመሆኑ የሶማሌላንድ አዲሱ ፕሬዝዳንት በአቡዳቢ ቆይታቸው ቀልዱን አቁም እንደተባሉ ዶክተር እስማኤል ጎርሴ በቂ ማስረጃ እንዳላቸው ጠቅሰው ይናገራል። ከዚህ በተጨማሪ የእስራኤልና አሜሪካ ሶማሌላንድ ላይ የጦር መሰረት ለማቆም መወሰናቸው ሀገራቸውን ተከትሎ ኢትዮጵያ ከሀገራቱ ጋር የተለያዩ ስምምነቶች ስላሏትና ኢትዮጵያ በርበራ ላይ ጦሯ ማስፈራ ስለሚፈለግ ፕሬዚዳንቱ ከኢትዮጵያ ጋር አብረው መስራቱ ግዴታቸው እንደሆነ አክለው የሚያስረዱት። ኢስማኤል ጎርሴ ከበርበራ 40 ኪሎ ሜትር ርቀት ላይ ጋዝ እየወጣ ቱቦ መዘርጋት እየተጀመረ ማዳበሪያ ፋብሪካ እየተሰራ ሶማሊላንድ ወደት የምትንሸራተተው የሁሉ ግንባታ በርበራን ታሳቢ ያደረገ በመሆኑ ወደ ኢትዮጵያ ሄዶ የተቋረጠውን ውል እንዲያስቀጥል ታዞ አዲስ አበባ ሄደዋል ብለዋል። በቀን አንድ ሚሊዮን ዶላር የሚጠጋ የጫት ንግድ ወደ ሶማሊላንድ እንደሚጓጓዝ የወሱት ዶክተር እስማኤል ጎርሴ ዚያድ ባሬ ዘመን በአየር ቦም እየጣለ የሶማሌላንድ ህዝብ ሲያልቅ ከለላ የሰጠችው ኢትዮጵያ በመሆኗ ህዝቡ ለኢትዮጵያ ልዩ ፍቅርና ውለታ አለብን ብሎ ስለሚያስብ አቡዳቢ ኢትዮጵያን አስባ እያከናወነች ካለው ኢንቨስትመንትና ኢትዮጵያ በሶማሌ ክልል እየገነባች ካለችው 10.2 ቢሊዮን በላይ ፕሮጀክቶች አንጻር ፕሬዚዳንቱ ኢትዮጵያን መግፋት እንደማይቻላቸው አምነዋል ሲሉ አመጣጣቸውና ያመጣጣቸውን ሚስጥር ከፖለቲካዊና ኢኮኖሚያዊ ወዱ አንጻር ለይተው አስታውቀዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አቀባበል ያደረጉላቸው ሲያደርጋቸው የሶማሌላንድ ፕሬዝዳንት አዲስ አበባ የገቡት በኢትዮጵያ አየር መንገድ ነው። አብረቸው የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የአገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ከመጡት የካቢኔ አባሎቻቸው መካከል ይጠቀሳሉ። ማክሰኞ ጥቅምት አራት ከካቢኔዎቻቸው ጋር አዲስ አበባ የገቡት ፕሬዝዳንቱ አብዛኛውን ቆይታቸውን ያደረጉት ከውጭ ጉዳይ ሚኒስትር የዲዮን ጢሞስና አግባብ ካላቸው ባለስልጣናት ጋር እንደነበር አዲስ ሪፖርተርም ሰምታል። ጠቅላይ ሚኒስትር አብይ የስራ መደራረብ ስለነበረባቸው በመጨረሻ ሰዓት ለ40 ደቂቃ ብቻ እንዳገኟቸው ሪፖርተር የሰማችውን ዶክተር እስማኤልም ለልኡካን ቡድኑ ቅርቤውን እንዳረጋገጡላቸው ነግረው ጉዞውን አስመልክቶ የሶማሌላንድ መንግስት ቃል አቀባይ ባወጡት መግለጫ ላይ የፕሬዚዳንቱ ጉዞ የሁለቱ ሀገራትን ግንኙነት በተለይም በደህንነት በምጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር ያለመ እንደሆነም ማስታወቁ አይዘነጋም። ከመንግስት ወገን ዝርዝር ነገር ባይነገርም ፕሬዚዳንቱ በምርጫ ለረዷቸው ሀገራት ፍላጎት ሲሉ ያዘገዩትን ወይም እንዲሰረዝ ዳርዳር ሲሉት የነበረውን የሁለቱን ሀገሮች ጅምር ስምምነት ለማስቀጠል መስማማታቸውን ዶክተር ኢስማኤል ከቅርብ አማካሪዎቻቸው መስማታቸውን ገልጿል። ኢትዮጵያና ሶማሌላንድ ታኅሳስ ለቀን 2016 ኢትዮጵያን የባርበር ባለቤት አደርጋታል የተባለ ስምምነት መፈራረማቸው አይዘነጋም። ይሁን እንጂ ጉዳዩ ከሶማሊያ ግብፅ፣ የአረብ ሊግና ኤርትራ እንዲሁም ሌሎች አካል ሀገራት ፍላጎት ተካቶበት ተግባራ ሳይሆን ሁለት ዓመት ሊሞላው ሁለት ወራት ቀርተውታል። በአሁኑ ሰዓት የኢትዮጵያ መሪዎች ኢትዮጵያ ሁሉንም ጫና አልፋ ወደ ቀይ ባህር ለመመለስ ከጫፍ መድረሷን በልበ ሙሉነት እያስታወቁ በኢትዮጵያ ታሪክ በሶማሌ ክልል አስር ቢሊዮን ዶላር ፕሮጀክት ሲከናወን ይህ ለመጀመሪያ ጊዜ በመሆኑ የሶማሌ ሕዝብ ደስተኛ መሆኑን ያመላከቱት ዶክተር እስማኤል ጎርሴ በቀጠናው አጠቃላይ ጉዳይ የተደረገ ቃለ ምልልስ አለ። ተከታትለን የምናቀርብላቸው ይሆናል። ውድ የአዲስ አገር ግል ቤተሰብ፣ በሶማሊያ በኩል የመጣውንና ሳውዲም ጣልቃ የገባችበትን የፕሬዝዳንት አብዱራህማን መሐመድ ጉዞ ትንታኔ ነበር ስትከታተሉ የነበረው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ።